ሰላም ጤና ይስጥልን። እንደምንከርማችኋል ውድ ቻናላችን ቤተሰቦች፣ በዛሬው መርሃ ግብራችን ጾመ ሐዋርያት ምንነቱንና ስለምን እንደምንጾመው እናቀርባለን። ቅድስት ቤተ ክርስቲያን ምእመናን እንዲጾማቸው ካወጀቻቸው ሰባት አጽዋማት መካከል አንዱ ይህ ጾመ ሐዋርያት ተብሎ የሚጠራው ጾም ነው። ጾመ ሐዋርያት ወይም የሐዋርያት ጾም በተለምዶ ስሙ የሰኔ ጾም ከሰባቱ አጽዋማት መካከል አንዱ ነው። ይህ ጾም ቅዱሳን ሐዋርያት የሥራቸው መጀመሪያ አድርገው ስለ ጾሙት አስቀድሞ የሐዋርያት ጾም የሚል ስያሜ አግኝቷል። ሐዋርያት የሚጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲጾሙ አስተምሯቸው ስለነበረ ነው። ቅዱስ ማቴዎስ እንደጻፈው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርት ግን የማይጦሙት ስለምንድን ነው ብለው በጠየቁት ጊዜ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል። በዚያን ጊዜም ይጦማሉ ብሎ በማቴዎስ 9፥15 መናገሩ ተገልጾልናል። ይህን አብነት በማድረግ ሐዋርያት ወንጌል የሚሰብኩትን ዲያቆናትና ቀሳውስት የሚሾሙትም በጾምና በጸሎት ነበር። የሐዋርያት ጾም በሦስተኛው መቶ ክፍለ ዘመን በተጻፈው መጽሐፈ ዲዮስቅዶስ፣ በአራተኛው ክፍለ ዘመን በተጻፈው መጽሐፈ ቀለመንጦስ፣ እንዲሁም ቅዱስ አትናቴዎስ ለንጉሥ ቆስጥንጢኖስ በጻፈው መደብቱ ላይ ተብራርቶ ይገኛል። ስለሆነም መጽሐፍ ቅዱስን ሰፍረውና ቆጥረው ባስረከቡን ሐዋርያት አቧብ መሠረትነት የኦርቶዶክስ ቤተ ክርስቲያን ምዕመናን ሁሉ የመታዘዝ ምልክት የሆነ የሐዋርያትን ጾም እንጾማለን። ጾመ ሐዋርያት ቅድመ ጠራጵጦስ ወይም ቀደምት የቤተ ክርስቲያን መጽሐፍት እንደሚያስረዱት ቅዱሳን ሐዋርያት ከጌታችን እርገት እስከ ሀምሳኛው ቀን ለአስር ቀናት ድረስ በጾምና በጸሎት ቆይተዋል። እነዚህንም አስር ቀናት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያለ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ወላጆች እንደሌላቸው ልጆች አልተዋችሁም ብሎ የሰጣቸውን ተስፋ እየተጠባበቁ ነበር። ይህን ጾም ሐዋርያት ጸጋ መንፈስ ቅዱስ ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት ክህነት ከመቀበላቸው በፊት፣ አዳዲስ ተጠማቂዎችም ከጥምቀት በፊት እንዲሁም ክርስቲያኖች ሁሉ ከቅዱስ ሥጋውና ክቡር ደሙ ከመቀበላቸው በፊት የሚጾሙት ይህ አብነት አድርገው ነው። የመንፈስ ቅዱስ ጸጋ ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋልና ነው። ጾም ሐዋርያት ወይም አስቀድሞ ጰራቅሊጦስ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላም ጾም የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ የጾሙት ለሁለት ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ሲሆን፣ ሁለተኛው ደግሞ በዓለም ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም ሰው መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥቦች ሆኑት። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስ አብነት አድርገው ነው። እሱ በማየ ዮርዳኖስ በዕደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሄዶ በዚያ አርባ መዓልትና አርባ ሌሊት ጾሟልና እነርሱ ደግሞ ኃይላቸው የሆናቸው ዘንድ ጸጋ መንፈስ ቅዱስን ቅዱስ በባህለ ጰራቅሊጦስ እለት ከተቀበሉ በኋላ ጾምን የሥራቸው መጀመሪያ አድርገዋል። አንዳንድ መዛግብት በመጀመሪያዎቹ ዘመናት የሐዋርያት ጾም የሚጀምረው ከጵራቅጦስ አንድ ሳምንት በኋላ ነበር ይላሉ። ከዚያም በ258 ዓ ም ከበዓለ ጵራቅጦስ እስከ ሐዋርያት በዓል ወይም ሐምሌ አምስት ድረስ እንዲሆን አባቶች የደነገጉ በማለት ያስረዳሉ። ይህም የተደነገገው የቅዱስ ጳውሎስና የቅዱስ ጴጥሮስ በኔሮን ቄሳር በሮማ አደባባይ ሰማዕትነት የተቀበሉበትን ዕለት አብሮ ለማሰብ እንዲረዳ ነው በማለት ያጠናክሩታል። መጽሐፍ ቅዱስ ደግሞ የሐዋርያት አርባ ቀን እንዲጾሙ ከዚያም በኋላ ቅዱስ ጴጥሮስ እግራቸውን አጥዋል። ለስብከት ወንጌል እንዲሰማሩ እንደተሰማሩም ያስረዳሉ። እናንተ ስትጾሙና አንተ ግን ስትጾም፣ መድኃኒታችን ኢየሱስ ክርስቶስ ጾም የፈቃድ ብቻ ሳይሆን ትእዛዝ መሆኑን ለሐዋርያትና ለሚከተሉ ሕዝብ አስተምሯል። ስትጾሙ እንደ ግብዞች አትጠውልጉ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና እውነት ላችኋለሁ ዋጋቸውን ተቀብለዋል አንተ ግን ስትጾም በስውር ላለው አባት እንጂ እንደ ጾመኛ ለሰዎች እንዳታይ ራስህን ተቀባ ፊትህን ታጠብ በስውር የሚያባት በግልጥ ይከፍላል ብሎ በማቴዎስ ስድስት ገልጾታል በዚህም ትምህርቱ እርሱ የሚወደው ጾም ምን ዓይነት እንደሆነና እንዲሁም የማህበርና የግል ጾም መኖሩን እናንተ ስትጾሙ እና አንተ ስትጾም ብሎ ለይቶ አስተምሯል። በእግዚአብሔር ዘንድ የተወደደ ጾም እንዴት ዓይነቱ እንደሆነ ነቢያት አስቀድመው የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፈር ትለቁ ዘንድ የተገፉትን አርነት ትሰዱ ዘንድ ቀንበሩን ሁሉ ትሰቡ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ ስደተኞቹን፣ ድሆቹን ወደ ቤት ታገባ ዘንድ የተራቆተውን ብታይ ታለብሰው ዘንድ ከስጋ ዘመድህ እንዳትሸሸግ አይደለምን ብለው ጽፈዋል። መቼም የማይጾሙና መቼም የማይበሉ የቤተክርስቲያናችን ትምህርት፣ መቼም የማይጾሙ ወይም ሁሌም የሚበሉ ነገሮች አሉ። እነዚህም በጾሙ ሁሉ በፍስቅ የሚበሉ ወይም የሚደረጉ ናቸው። ከእነዚህ መካከል የሕያው እግዚአብሔር ቃል መመገብ፣ ለእርሱና ለቅዱሳኑ ምስጋና ማቅረብ፣ መልካም ነገርን መስማት ማየት ማሰብና መናገርና መስራት ይገኙበታል። አንድ ሰው ሁልጊዜ የእግዚአብሔርን ቃል መመገብ ምስጋናውንም ምግብ ማድረግ ይኖርበታል። ትዕዛዙንም ዘወትር በመፈጸም ለአምላኩ ያለውን ፍቅር ሊገልጽ ይገባዋል። እነዚህ ጾም ሲገባ ምግቡን ተከትለው የሚገቡ፣ ጾም ሲወጣ ደግሞ ሥጋን ተከትለው የሚወጡ አይደሉም። ሁልጊዜ ሙሉ የህይወት ዘመናችን ልናደርጋቸው የሚገቡ ናቸው እንጂ ስለዚህ መቼም የማይጾሙ የተባሉት ከእነዚህ መካከል በራሱ ኃጢአት ነውና። በተመሳሳይ መቼም የማይበሉ ወይም ሁሌም የሚጾሙ የሚባሉት ነገሮች አሉ። እነዚህ የኃጢአት ስራዎችና ወደ ኃጢአት የሚኖሩ ነገሮች ናቸው። ክፉ ማየት፣ ክፉ መስማት፣ ክፉ ማሰብ፣ ክፉ መናገር፣ ክፉ ማድረግና ከእነዚህ የመሳሰሉት ነገሮች መቼም መበላት ወይም መድረግ የሌለባቸው ስለሆኑ ሁልጊዜ ከእነዚህ መጾም ያስፈልጋል። በስህተትም ከነዚህ የቀመሰ ወይም የበላ ዋናውን ጾም ገድፏልና በቶሎ ወደ ንስሐ ሊቀርብ ይገባል። እነዚህ በጾም ወቅት የሚከለከሉ፣ የጾም ወቅት ሲያልፍ ደግሞ የሚፈቀዱ አይደሉም፤ በማንኛውም ጊዜ የሚጾሙ ናቸው እንጂ። ይህም እግዚአብሔር ለአባታችን ለአዳም ለእናታችን ለህዋን መልካምና ክፉን ከምታስታወቀው ዛፍ አትብሉ ሲል መቼም ቢሆን አትብሉ ማለት እንደሆኑ ያለ ነው። በጾሙ በፈቃዳችን ስጋችንን ስለምናደክም መቼም የማይጾሙትም የበለጠ ልናድርግ፣ መቼም ከማይበሉት ደግሞ የበለጠ ልንከለከል እንችል ይሆናል። ይህ ማለት ግን የጾም ወቅት ሲያልፍ ወደ ነበርንበት እንመለሳለን ማለት አይደለም። በጾም ወቅት የነበሩን መልካም ነገሮች ከጾሙ በኋላ ልንይዛቸው፣ ልንቀጥል ይገባል እንጂ በጾም ወቅት የተውናቸውን የሚጎዱ ነገሮች ደግሞ ከጾም በኋላ መልሰን ልንይዛቸው አይገባም፣ እንደተውናቸው ልንቀጥል ይገባል እንጂ። ስለዚህ በጾም ወቅት ያለን ተሞክሮ በማጽናት መቼም የማይጾሙትን መቼም አለመጾም፣ መቼም የማይበሉትን ደግሞ መቼም አለምዳት ይገባል። ይህን ስናደርግ የዚያን ጊዜ ብርሃን እንደ ንጋት ይበራል፣ ፈውስም ሆኖ ይበቅላል፣ ጽድቅህም በፊት ይሄዳል የእግዚአብሔር ክብር በኋላ ሆኖ ይጠብቀሃል። የዚያን ጊዜ ትጠራለህ፣ ለእግዚአብሔርም ይሰማል። ትጮኻለህ፣ እርሱም እንሆኝ ይላል። ኢሳያስ 58 እንደተባለ ይሆንልናል። የቀሳውስት ጾም ወይም የክርስቲያኖች ሁሉ ጾም፣ የሐዋርያ ጾም። አንዳንዶች የቀሳውስት ጾም ሲሉ ይደመጣል። ይህም ከስያሜው ጋር ተያይዞ ብዥታን በመጠቀም ላለምን ጾም የሚፈልጉ ወንጎች ወገኖች ያመጡት አስተሳሰብ ነው። እነዚህ ወገኖች የሐዋርያት የሚለውን ቃል ብቻ በመውሰድ ጥንት ይህንም ጾመ ሐዋርያት ብቻ እንጂ ለሕዝብ አልጾሙም፣ ዛሬ ደግሞ በሐዋርያት እግር የተተኩት ካህናት ወይም ቄሶች ናቸው ጾሙ የነርሱ ነው ሲል ይደመጣል። ብዙውን ጊዜ ቀሳውስት አበክረው ስለሚጾሙትና በሕዝቡም ዘንድ ይህ ስለሚታወቅም ጭምር ነው ይህ አስተሳሰብ የመጣው ቤተ ክርስቲያን ግን ይህም የአዋጅ ጾም ጳጳስ፣ ቄስ፣ መነኩሴ፣ ዲያቆን፣ ሰንበት ተማሪ፣ ምዕመን ሳይል በአርባና በሰማንያ ቀን የተጠመቀ እድሜው ከሰባት ዓመት በላይ የሆነ ሁሉ እንዲጾም አውጃለች። እኛም እርሱን ተከትለን በእርሱ ስርዓት በመመራት በሐዋርያት ላይ ያደረ የመንፈስ ቅዱስ ጸጋና ሀብት በእኛም ላይ እንዲያድርብን በየዓመቱ ጾመ ሐዋርያትን፣ ሌሎችን ማጽዋማት አክብረን ጾም እንደሚገባን በቅኖና ቤተ ክርስቲያን ተወስኗል። የሐዋርያ ጾም የእኛም ጾም ነው። ሐዋርያው ቅዱስ ጳውሎስ በሐዋርያትና በነቢያት መሠረት ላይ ታንጻል ታንጻቸዋል እንዲል ኤፌሶ ሁለት ላይ በሐዋርያት መሠረትነት ላይ ለታንጽን ለእኛ ክርስቲያኖች የሐዋርያት ጾም የእኛም ጾም ነው። የሐዋርያን ጾም ቅዱስ ሐዋርያን መንፈስ ቅዱስን ከተቀበሉ በኋላ ስብ ከተ ወንጌል ለመፈጸም በየሀገሩ ከመሰማራታቸው ፊት በሁሉም ነገር እግዚአብሔር እንዲረዳቸው የጾሙን ጾም። እኛም የሐዋርያትን ጾም ስንጾም ሁልጊዜ በንስሓ ታጥበንና ነጽተን ከእግዚአብሔር ጋር ታርቀን ቀሪ ዘመናችንን እግዚአብሔር ለአምላክ እንዲባርክንና ሰላምና ፍቅርን እና ጤና እንዲሰጠን መጾም ይኖርብናል። ይህ የሐዋርያት ጾም በሐዋርያት እግር ትኩ የቤተ ክርስቲያንን አገልጋዮችንም አገልግሎቶቹን እንዲባርክ ባርኩላቸውና መምኖን ወደ መልካም ጎዳና እንዲመሩ የሚጸልዩበት ጾም ነው። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎቶቻቸው ይታሰባል። ይህ ጾም የምንጾመው የሐዋርያት በረከት ለመላበዝ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንን ለመማፀን ነው። በዚህ ጾም ወቅት ሁሉ ንስተን ጌታን መከተላቸው ዓለምን ዞሮ ማስተማራቸውና ስለ ቅዱስ ስሙ በጽናት በጥበት መተራ መቀበላቸው ይዘከራል። ምዕመናና ካህናትም የቅዱስ ሐዋርያትን መንፈስ ተጋድሎ እያሰብን በዘመን ሁሉ በፍቅር በተዋበ የመታዘዝ ፍርሃት የራሳችን መዳን እንድንፈጽም ዘንድ ጾምን በመጾም ጸሎትን በመጸለይ ከእግዚአብሔርና በንጹሕ ደግሞ ካወጃት ቅድስት ቤተ ክርስቲያን ጋር ያለን ፍጹም አንድነት ልናዘነ ራሳችን ከኃጢአት ከበደል አርቀን በመታሰብ ጸጋ የጾምን በረከት ልንቀበልበት ይገባል። እዚህም እግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ባሪያ ጸሎት ይርዳል። አሜን።